ለሀገር ውለታ የዋሉና የተረሱ ስፖርተኞችና ቤተሰቦቻቸውን ማስታወስና መዘከር እንደሚገባ ተገለጸ። የጎጃም ደብረ ማርቆስ የቀድሞ ስፖርተኞች ማህበር የትንሳኤ በዓል ምክንያት በማድረግ የቀድሞ ስፖርተኞችና ቤተሰቦቻቸውን ጠይቋል። መልሰው ቸርነት ተጨማሪው እንደሚከተለው አድሶ ነ የጎጃም ደብረ ማርቆስ የቀድሞ ስፖርተኞች ማህበር ለእግር ኳስና ለስፖርቱ የበኩላቸውን አበርክቶ ላደረጉ የቀድሞ ስፖርተኞችና ቤተሰቦቻቸው የትንሣኤ በዓልን ምክንያት በማድረግ እንኳን አደረሳችሁ በማለት ጠይቀዋል። የቀድሞ ስፖርተኞችና ቤተሰቦቻቸውም ማህበሩ ከጎናቸው መሆኑን በዚህ በጎ ተግባር በማሳየቱ መደሰታቸውን ገልጸው አባላቱን አመስግነዋል። ከቀድሞ ስፖርተኞችና ቤተሰቦቻቸው መካከል ወይዘሮ ዘበን አይከብድና አቶ አዳሙ ሌው። ኤፍሬም ተክሉ ደብረ ማርቆስ ላይ ጥሩ ስራ ሰርቷል። ያው ምርጥ ተጫዋች ነበር። በፊት የዜሮ ሁለት ኪፐር ነበር። ዶሮ የነውብሸት ልንገርጋ አብሮ ኪፐር ሆኖ ሲሰራ ነበር። ከዛ በኋላ በስልጠና በተደግፎ አሰልጣኝ ሆነ። ከዛ በኋላ ፕሪሚየር ሊግ ላይ ገባ። ያው ባህር ዳር ላይ ሄደ፣ ባጋጠመው ህመም ለህልፈተ ሞት ተዳርሷል። እኔ አስታውሶ መምጣታቸው እኔ በጣም ደስ ብሎኛል፣ እና ከምንም በላይ ዛሬ ተወልዷል። ዛሬ ፍሪም ተወልዷል። ቢልማስ መስዋዕልን ተከትሎ እንደው ብቸኛ ከመሆን አንፃር ይሄ ድጋፍ ቤተሰብ ብዙ ቤተሰብ እንዳለኝ አድርጌ ነው ቆጥሮ የተደረገው፣ ትልቅ ነገር ነው። በተለያዩ መስኮች ለሀገር ውለታ የዋሉ ግን ደግሞ የተረሱ ሰዎች በየአካባቢው አሉና ሊታወሱና ሊዘከሩ ይገባልም ብለዋል። የቀድሞ ስፖርተኞችና ቤተሰቦቻቸው። ንጉስ ልንገርህ ባለው የአቶ ውብሸት ልንገርህ የታናሽ ወንድም ነኝ። ታናሽ ወንድም ነኝ። ምንም ለማድረግ ሳይሆን ቢታወሱ በቃ መልካም ነው። የት ነበራችሁ? ምን ሰርታችሁ ነበር? የት ነበራችሁ? ብሎ ማለት እንደ ከተማችን እንደ ስፖርት እንትናችን በጣም በጣም የሚፈለግና ደስ የሚል ነገር ነው። ሁሉም ይሄ ማህበረሰብ ቢያውቀው ደስ ይላል። አፈላልገው ጎዴና አግኝተው ይህንን ድጋፍ በማደረጋቸው በጣም ነው የሚያመሰግን እና ወደፊት ብዙ አሉ እንደዚህ አገልግሎት ሰጥተው ሳይታወቁ የፊናዊ አሉ። እነሱንም አፈላልገው እንደዚህ ማገዙ ትልቅ ነገር ነው ነው የቆየውን የመረዳዳትና የመጠያየቅ ሴታችንን በማጠናከር አሁንም ጠያቂ ያጡ የስፖርት ቤተሰቦችን በመደገፍ ለዛሬ ስፖርተኞች የመደጋገፍን ባህል ማውረስ ከሁሉም ይጠበቃል ሲሉም መልእክታቸውን አስተላልፏል። የሚላኩኝ ጎረቤት ነው፣ የሚላኩኝ ልጆች ናቸው፣ የሚላኩኝን ስለሆኑ ደስ ይላል። መረዳዳት እንዳለ አለ፣ ቆንጆ መረዳዳት አለ እና ቆንጆ ነው። በዚህ ቀጥ ነው የሚል ጅምሩ በጣም ደስ የሚል ነገር ነው። ስለዚህ እንደኔ እነዚህ ሰዎችን እንደዚህ አንድ ማስታወስ ነው። ሁለት በህይወት የሌሉ ቤተሰቦቻቸው ያሉ እንደዚህ አድርጎ ቢታወሱ መልካም ነገር ነው። የጎጃም ደብረ ማርቆስ የቀድሞ ስፖርተኞች ማህበረ ጸሐፊው ቴዎድሮስ ሙሉጌታም የቀድሞ ስፖርተኞችና ቤተሰቦቻቸውን በዚህ መልኩ መጠየቃቸውም ህብረተሰቡ ዛሬም ከጎናቸው መሆኑን ያሳያል ብለዋል። ለሌሎችም መነሳሳትን ይፈጥራል ነው ያሉት። ከህብረተሰቡ ልቦና ውስጥ አለን የሚል ህሳቤ እንዲኖር ከጎናቸው ህብረተሰቡ ያለ መሆኑን የሚገልጽ ነው። ሌሎችም በየቦታው የሚገኙ ታላላቅ ስፖርተኞችን እንደዚህ ደጋፊ ያጡም ካሉ ደጋፊ ላጡ ሀብትም ንብረትም ያላቸው ሰዎች ቢሆኑ እንኳ ታሪክ ሰርቶ ያለፉ ስለሆኑ የሄዱ ከጎናቸው መሆናቸውን አለን፣ ከጎናችሁ ያለን ትምህርታቸውን የምንወስድበት ነው ብዬ አስባለ። ለስፖርቱ ብቻ ሳይሆን በተለያዩ የሙያ ዘርፎች ለሀገራቸው የበኩላቸውን አስተዋጽኦ ያበረከቱና ትውልድን ያሻገሩ ወገኖችን መለስ ብሎ መፍቀድና መደገፍ እንደሚገባም የስፖርት ቤተሰቦች ተናግረዋል።